ተናደራችሁ አካምቡልተን እንዲህ አይነት ሁኔታ ደግሞ ስላገኘኋችሁ በጣም ደስ ብሎኛል። ሀለ ከናቲን ሲነርገችው ክያፊ ሞ ባይነት ቶሌራ ያ ፕሮግራሙንም ደግሞ ስለተነገረኝ ይሄ ትልቅ ፕሮግራም ነው። ትልቅ የእግዚአብሔር ሰዎች ያሉበት ፕሮግራም ነው። ሰገንቲች ያው ዋነ ጢማቤብ ሰገንታ እንኩን ሰገንታ ጉዳዳ ሰገንታ ዋቀዮ ኪስ ተርገሙ። ይሄን ያህል ካልኩኝ እንጸልይና የእግዚአብሔርን ቃል እንማራለን። ባላችሁበት ቁሙ። ሀገ ከን እርገ ጀኔን ቦዳ በከ ሩት ዳበኔ ከደና እንጸል። ሀሌሉያ! ዘላለማዊ አምላክ እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስለሰጠህን የተባረከ ጊዜ እናመሰግንሃለን። አንተ ጌታ ሆይ ከኛ ጋር ባትሆን እኛ ዛሬ በፊትህ መገኘት ባልቻልን። በሁሉ ነገር ስለረዳህን እናመሰግናሃለን በፈተናዎቻችን ሁሉ አንተ ከኛ ስለማትለየን እናመሰግናሃለን። ክብር ለአንተ ይሁን። እኔም ደግሞ ጌታ ሆይ ረድተኝ ዛሬ በሕዝብ ፊት እና በአንተ ፊት ቆም ያለውና አመሰግንሃለሁ። አሁንም ጌታ ሆይ ቃልህን እንድናገር እርዳኝ፣ መገኘትህ ከኛ ጋር ይሁን። በኢየሱስ ስም አሜን። እግዚአብሔር አክብራችሁ ዋቀየስና ከበጁ አሌሉያ የእግዚአብሔር ስም የተባረከ ይሁን ማቃኑ ዋቀዩ አይብፈሙ ትምህርታችን መንፈስ ቅዱስና ስራው የሚል ይሆናል። በርኖኒ ከኛ አፎረ ቁሉ ቁሉ ፊ ሆጂሳ ከንጀዱታ ስለዚህ በዚህ ትምህርት ውስጥ ስለ መንፈስ ቅዱስና ስለ ስራዎቹ የምንማር ይሆናል ማለት ነው። በርኖታ ከነኬ ሰተጋ ዋያ ፎረ ቁሉ ቁሉ ፊ ዋይ ሆጂሳ ካላሉታ መንፈስ ቅዱስ በጣም አስፈላጊ ነው፣ በተለይ በዚህ ዘመን አፎረ ቁሉ

መንፈስ ቅዱስ ነው። አፈረ ቁልቁሉ ዳ ስለዚህ ይህ ዘመን የመንፈስ ቅዱስ ዘመን ነው ማለት ነው። ከናፍ በር ኩን በር አፈረ እና መንፈስ ቅዱስን ማንነቱን እና ማሉማ ማሳፊ ስራዎቹን መረዳት በጣም አስፈላጊ ነገር ሆጂ ወንተ በርባች መንፈስ ቅዱስ ዳ ሰዎች መንፈስ ቅዱስ ማለት እና አንድ ስራ ለመስራት ዋቀ የሚያወጣው ኃይል ይመስላችኋል ይሰራታ እና በስራ ላይ ያለ ያምላክ ኃይል ነው ይላሉ አንዳንድ ሰዎች። ሆጂ ረከንጅሩ ሁምና ዋቀዮ ተሩ ነው ሞን ተኮተኮ እንደ ግፊት እንደ ጫና ይረዱታ አከዲባ ከገዲ ቀቦ ይቲው ባቱ ያምላክ ነው ብለው ሳይሆን የሚቀበሉት እነዚህ ሰዎች አከዋ ቁማ ሳት ፍደቱ ሰንታ ነው ሞን ነው ሆነ ግፊትና ኃይል ብለው ነው የሚያስቡ ሁምነ ዲባ ታይቶኮ ዳን ይፍደቱ መጽሐፍ ቅዱስ ምን ስለ መንፈስ ቅዱስ ምን ይላል? አፉ መጫም ነው ቁልቁሉ ዋየ አፉረ ቁልቁሉ ማል ጀዳ የሆነ ኃይል ነው ወይ መንፈስ ቅዱስ ሁምነ ተኮ ወይ ይቲዳ አፉሪ ቁልቁሉን ጌታ ኢየሱስ ምንድነው ያለው? ጎፍታን ኢየሱስ ማል ጀዳ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አፈሪ ቁልቁሉ ሌሮ ሲነራ ቡፈቴ ኃይልን ትቀበላላችሁ። ሆምናይ ሲንፉረቱ ስለዚህ መንፈስ ቅዱስ ኃይል ሳይሆን ካና አፈሪ ቁልቁሉን ሆምና ሰንታ ራሱ ኃይል የሚሰጥ ነው ማለት ነው። እንኒ መጣንሳ ሆምና ከንከኑዳ እሺ። ስለዚህ መጽሐፍ ቅዱስ ካናፍ መጫብ ቁልቁሉ ስለ መንፈስ ቅዱስ የሚናገረውን ዋይ አፈሪ ቁልቁሉ ከንዱበት ማር እንጀምራለን። ባራቾን ጃልቃምና መንፈስ ቅዱስ አፈሪ ቁልቁሉን ማንነት ያለው ይኸኝማ ከንቀቡ እኔ ማለት የሚችል አነጀቹ ከእንደንደው ራሱን የሚያቅ ኦፊሳ ከምቤኩ ማንነት ያለው አምላክ ነው። ማንነት አለው ስል ምን ማለታችን ነው? የሚያስብሉት መለኪያዎች አሉት ማለት ነው። ዳፊ ፈቃድ አለው ማለታችን ነው።

ነው እነዚህን ጥሩ ነው፣ እነዚህን ያካተተ ነው። መወሰን ሙርቴሱ መከልከል ዶርኩ እንደዚህ አይነት አሳቦችን የያዘ ነው። መንፈስ ቅዱስ ታዲያ እነዚህን ነገሮች አሉት ወይ? አፈሩ ቁልቁሉ ነው እንተው ተከናቀባ የሆነ ኃይል ስሜት ሊኖረው አይችልም። የሆነ ኃይል ብቻ ከሆነ ሁምን ተይቶኮ ፈዲ ቀባጩ እንደው ሁምን ዋን ተይፍ አውሎ ነፋስ ቢነሳ ተነስቶ መቶ ቤቱን ሊያፈራርሰው ይችላል። ቡቤን ዮ ከኤዱ ፈመና ጅጅክሱ ደንዳ ግን ያ አውሎ ነፋስ ስሜት የለውም። ገሩ ቡቤን ሱን ፈዲን ቀቡ መውደድም አይችልም መጥላትም አይችልም። ንደ እንደው ጅቡስ እንደው እሳት አደጋ ቢነሳ አገር ሊያጠፋ ይችላል። በላኒ ቢዳ ዮ ከብየ በለሱ ደንዳ ኃይል አለው ማለት ነው። ሁምን ቀባጩ ግን ስሜት ፈቃድ የለውም። ገሩ ፈዲ እንቀቡ ስሜት ፈቃድ እውቀት ካለው ማንነት አለው ማለት ነው።

ከኔ ጋር በጸሎት እየተጋደላችሁ አነ ወጂኒ ከደታ በላንሶ አብራችሁ ትጸልዩ ዘንድ አከከደተኒፍ በጌታችን በኢየሱስ ክርስቶስ እና መቃጎፍታ ከኛ ኢየሱስ ክርስቶስ ይፊ በመንፈስ ፍቅር እለምናችኋለሁ ይላል። አፉረ ጃለላትን እስነን ከደደ በጌታችን በኢየሱስ ክርስቶስ እና መቃ ጎፍታ ዬሱስ ክርስቶስ በመንፈስ ፍቅር ይላል ማለት ነው። የተገለጠ ፈቅሬማ ፍቅር ነው። አንደኛ የጌታችን ኢየሱስ ክርስቶስ ፍቅር አፉረ ጎፍታ ጎፍታ የመንፈስ ቅዱስ ፍቅር ጃለለ ይህ ማለት ነው ከነጀችሁ ማ ጌታ ኢየሱስ እኛን በሚወድበት ፍቅር ጎፍታን ኢየሱስ ከንቴኑ ጃለቱ መንፈስ ቅዱስም እኛን ይወዳል ማለት ነው። አፉር የጌታ ኢየሱስ ፍቅር መስቀል ላይ ነው ጎፍታ ነፍሱን ለወዳጆቹ ከመስጠት የሚበልጥ

እነዚህ ሁሉ ከስድብ ጋር ከክፋት ጋር ያሉ እነዚህ ስሜቶች ከእናንተ ይወገዱ ነው የሚለው። ወንቶኒ ኩኒኩኒ ሲንጅዱ ሀዳባ በምሲፈመንሄድ እንዲህ አይነት ስሜቶች ሲኖራቸው

በርናባስና ሳውልን ለጠራኋቸው ሥራ ለዩልኝ። በርናባስ ይፊ ሳውልን

ህዝቡን ለአንድ ዓመት ያህል አስተምረዋል። ወግ ተኮብሰፈ በርሲሰን ይሉ በዚህ ምክንያት ነው መምህራን የተባሉት። ሰበቢ ከናፊ በርሲሶተ ከእንጀደ ነው እና መምህራንና ነቢያት ነበሩ ይላል ከናፍ ጀደ ጳውሎስ እና በርናባስ ግን መምህራን አይደሉም። በጥሬያቸው ዋሚቻ ነው።

በኋላ እየዞሩ ዴማ

ሜጋፊስ እንጋፈዳ መንፈስ ቅዱስ ከኢየሱስ ፈቃድ ጋር ይጋጫል።

እንዴት ነው ከጌታ ኢየሱስ ፈቃድ ጋር የመንፈስ ቅዱስ ፈቃድ ጎፍታ ኢየሱስ ጌታ ኢየሱስ ትእዛዝ ዓለም አቀፍ ትእዛዝ ነው። ጎፍታ ኢየሱስ አዱኛ መራዳ ወንጌሉ ዓለምን ሁሉ ያዳርሳል። ወንጌል አዱኛ መራ ወዲንጋ ወንጌል ሊኩን ዓለምን ሁሉ ያዳርሳል። ወንጌ አዱኛ መራው ሊንጋ ጥሪያችን ከሰፈር ተነስቶ ዓለምን ሁሉ የሚያካልል ነው። ዋሚጭ ገኛና ሰፈራ ከየብ አዱኛ መራው ልንጋ ከመንደራችን ይነሳል። የማይደርስበት ሰፈር የለም። ናኖ ከኛ ካ ለፍቲን እንገኘ እንጂሩ ይሚያምን እስኪ አንዴ አሜን ይበለልኝ። ይሄ ምንም ስልጠና ቢሆንም እንኳን ምንም ስልጠና ቢሆንም እንኳን እንኩል እንጂ ዮቴዩ የእግዚአብሔር መንፈስ በዚህ ጉባኤ መካከል ይሰራል። አፉሪ ዋቀዮ ጉሚ ከነጅዱት ቲኖ እጀታ ትልቅ ሪቫይቫል ምድራችን ላይ ይነሳል። ሪቫይቫሊ ጉዳኖ ኪት ሦሶችን ይህ ወንጌል ከመንደራችን ተነስቶ ወንጌል ልኩን ለፈ ዓለም ያቀጣጥላል። እንደውም ጌታ ኢየሱስ ስለ መጨረሻው ዘመን ንገረን ሲባል ጐፍታን ኢየሱስ ምልክቱን ንገረን ሲባል ረሀብ ይሆናል፣ ጦርነት ይሆናል አለ ጌታ። ቸነፈር ይሆናል፣ ችግር ይሆናል አለ ጌታ። የሥነ ምግባር ውድቀት ይሆናል፣ ፍቅር ይቀዘቅዛል፣ ሐሰተኛ ነቢያት ይነሳሉ፣ ሐሰተኛ ክርስቶሶች ይነሳሉ፣ ምልክቶቹ ያስጨንቃሉ። ይህ ሁሉ የምጥ ጣር መጀመሪያ ነው። ዘመና የመጨረሻ ዘመን አንድ ምልክት አለ አለ። ይሄ የመንግስት ወንጌል። እስቲ አንድ ጊዜ ሃሌሉያ በሉ ባካችሁ። ይሄ የመንግስት ወንጌል ወንጌልን በኃይል የሚሰብክበት ዘመን ላይ ነን። አፉሪ ይልቁሉን ወንጌል በረሁም የሰጠን ማንዴት ወይም ስልጣን በርዮክን ከመንደራችን ተነስተን ዓለምን የሚያካልል ማንዴት ነው። አዱኛ ዓለምን የሚነካ ስልጣን ነው። አዱኛ ላይ ያለ እንኩን የእርገ ይሄ መልካም ዜና ዓለምን ይሸፍናል።

ኢየሱስ የሰጠው ዓለም አቀፍ ትዕዛዝ ሲሆን ኢየሱስ መንፈስ ቅዱስ ግን የመጣው አፍሩቁልቁሉን ከኑፌ የት መቼ መሰበክ እንዳለበት ለመወሰን ነው። የ ሱፊ እስያ አሁን መሰበክ አለበት ወይስ የለበትም ነው።

ራሱ አፈር ቆልቆሎን ይኑፋ። እስኪ ሃሌሉያ መንፈስ ቅዱስ በሏ። እኔ ባካችሁ አንድ ነገር ነው ምነግራችሁ። አኒዋ መጽሐፍ ቅዱስ እንደዚህ ይላል ቁልቁሉ በሰሙት ሁሉ ላይ

አፈሩ ቁልቁሉ ነስ ይራ ሃሌሉያ አሜን ክብር ለኢየሱስ ይሁን ሃሌሉያ ቆሙ። እስኪ አንዴ በዚህ መንፈስ በእነዚህ ስምህን ይዘው በወጡ ላይ በእነዚህ ወንድሞች እህቶች ላይ የክርስቶስ መንፈስ ሴ ፓፓፓፓዲያ ቆንታ ሄላባርዲያ ላባራ ላባራ ላባዲያ ይፍሰስ የጌታ መንፈስ እጸልያለሁ። የጌታ መንፈስ በጌታ በኢየሱስ ስም እንዲያገኛቸው ጸልያለሁ። እንዲነካቸው ጸልያለሁ። እዚሁ ይጀምር እሳቱ፣ እዚሁ ይጀምር የመንፈስ ቅዱስ ኃይል፣ እዚሁ ይጀምር የመንፈስ ቅዱስ እንቅስቃሴ። ኢየሱስ፣ ኢየሱስ፣ ኢየሱስ